መምህራንና በሐኪም የታወቀው ዙፋን ሰላም። ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የእኩለቀን ልዩ የመረጃ ጥንቅራችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እያቀረብን በቀጥታ ወደ ዕለቱ ልዩ የትንታኔ መረጃ እናመራለን። የዕለቱን ልዩ የትንታኔ መረጃ ከማጋራታችን በፊት ወደ ኋላ ሰባት ዓመታትን ተመልሰን ሁለት የአዳራሽ ስብሰባዎችን እናስታውሳችሁ። የብልጽግናው ሊቀመንበር የህዋትን ምንችት አስወጥተው የኦህዴድን ምንችት በተኩበት ሰሞን የጠቅላይ ሚኒስትር ጽሕፈት ቤት መሰብሰቢያ አዳራሽ እንደ ሲኔማ ቤት በሥራ የተጨናነቀበት ወቅት ነበር። የአብይ መንግስት በስልጣኑ የጫጉላነት ሰሞን ከሁሉም የሥራ ዘርፎችና ባለሙያዎች ጋር ውይይት የሚመስል ግን ደግሞ የጠቅላይ ሚኒስትሩ ልንገራችሁ ስሙኝ የሚባል ስብሰባ ተካሂዶ ነበር። ከወቅቱ ኢታማዦር ሹም ሳሞራ ይኑስ፣ ሳረ መኮንን፣ ጌታቸው ጉዲና እስከ ብርሃኑ ጁላ ያሉ የአገሪቱ ከፍተኛ ማረግተኛ መኮንኖች በባድመ ጦርነት የሬዲዮ ቴክኒሻን በነበረው ሰውዬ የውጊያ ጥበብና የተኩስ ኢላማ ስልጠናን በማነዋል ተዘጋጅቶ ሰልጥነዋል። የአገሪቱ ቲያትሮች በሙሉ ስለ ፊልም ድርሰትና የታሪክ ቅንብር በሁድዱ ሊቀ ሊቀመንበር ተነግሯቸው ማስታወሻ ይዘው የጻፉ ሰልጥ ነው ሲጨርሱ ወደ ዶሮ ማነቂያ አምርተዋል። የህግ ባለሙያዎች፣ የዩኒቨርሲቲ ተማሪዎች ወዘተ፣ ብዙዎቹ የሁድዱ ሊቀመንበር የአዳራሽ ሌክቸር በነፃ የኮመኮሙበት ዘመን ነበር። ከዚህ ሁሉ የበለጠ ልዩ ትኩረት የሚሰጣቸው ሁለት ስብሰባዎች አሉ፤ ከመምህራንና ከሐኪሞች ጋር የተደረጉ ስብሰባዎች። በዚያ ስብሰባ ላይ ሐኪሞቹ በወቅቱ ያቀረቧቸው ሀሳቦች የጤና ፋሲሊቲ አለመሟላት በሀገር ቤት መታከም የሚችሉትን የውጭ ሀገር የሕክምና ጉዞ እንዲያደርጉ እያስገደደን ነው የሚለው ይገኝበታል። የመምህራን ጥያቄን በርከት ያለ ቢሆንም በተለይም የሙያ ነፃነትና የድካማቸውን ተመጣጣኝ ክፍያ አለማግኘታቸውን አንስተው ነበር። ለእነዚህ ጥያቄዎች ጠቅላይ ምላሽ ሲሰጡ ችግሮች እንዳሉ እናምናለን፣ ነገር ግን እንደሚታወቀው ሀገራችን ያለችበት የኢኮኖሚ ቅርቃር ለጥያቄዎቻችሁ አፋጣኝ ምላሽ ላንሰጥ እንችላለን። ጥያቄዎቹ ተገቢዎች ቢሆኑም ሁሉንም በአንድ የመፍታት ስለማንችል ጊዜ ስጡኝ ብለው ነበር። ያኔ ለመምህራኑና ለጤና ባለሙያዎቹ ቃል የተገቡ ጥያቄዎች መልስ ከማግኘት ይልቅ የበለጠ ተወሳስበውና መልካቸውን ቀይረው መጥተዋል። ይህ ደግሞ የአራት ኪሎን ዙፋን መነቅነቅ ጀምሯል። የአብይ አህመድ መንግስት ጦርነትን እንደ መደበኛ ስራ ነው የሚቆጥረው። በየአመቱ በጀት ሲያጸድቅ ይህን ያህል ገንዘብ ከመደበኛ በጀት ይህን ያህል ደግሞ ካበዳሪ ሀገራት በማገኘው ገንዘብ የጦር መሳሪያ ገዝቼ እዋጋለሁ ብሎ የሚያቅድ መንግስት ነው። በ85 ወራት የስልጣን ዘመኑ በትንሹ ከ2 እስከ 3 ሚሊዮን የሚገመት ህዝብ በጦርነት ጨርሷል። ይህም ማለት በአማካኝ በቀን 1176 ሰው ይገደላል ማለት ነው። ይህው አገዛዝ እስከ 250 ሺህ የሚደርሱ ትምህርት ቤቶችን አውድሟል። በእነዚህ ትምህርት ቤቶች ይማሩ የነበሩ ከ7 ሚሊዮን በላይ ህጻናትና ታዳጊዎች ደግሞ ከትምህርት ውጭ ተደርገዋል። በመላ ሀገሪቱ ከ120 ሺህ እስከ 180 ሺህ የሚቆጠር አስተማሪ ከስራ ውጭ ተደርጓል። በጦርነት ምክንያት የትምህርቱን ዘርፍ በዚህ መጠን አደጋ ላይ የጣለው የብልጽግናው አገዛዝ ለመምህራን መክፈል የነበረበትን ደሞዝ ባለመክፈል ደግሞ የበለጠ ጉዳዩን አሳሳቢ አድርጎታል። በኤርትራ በረሃና በቆላ ተንቤን በረሃ ወርደው ነፍጥ አንስተው የተዋጉ አማጽያንን በሚኒስተርነትና ሚኒስተር ዴታነት የቀጠረው ይህው አገዛዝ ለሚኒስተሮቹ የሚከፍለው ደመወዝና የሚያበረክተው አስተዋጽኦ ከሚመሩት ዘርፍ ይልቅ የመሪዎቹ ኑሮ መደጎምን ቅድሚያ የሰጠ ነው ሲሉ በመምህራንና በሚኒስተሮቹ መካከል ያለውን የኑሮ ልዩነት መምህራኑ ይገልጹታል። የህወሓትን ጦረኛ ቡድን እየመሩ ቆላ ተንቤን የወረዱት ክንዳያ ገብረ ህይወትም ሆኑ የአርበኞች ግንቦት ሰባትን ተዋጊ ሰራዊት እየመሩ ኤርትራ በረሃ የወረዱት ብርሃኑ ነጋ በዚህ ሰዓት የትምህርት ሚኒስቴርን በበላይነት እየመሩ የሚገኙ የቀድሞ አማጽያን ናቸው። የሁለቱ ግለሰቦች ሹመት ለሚመሩት ዘርፍ ትንሣኤን ከማጎናጸፍ ይልቅ አገዛዙ ለሚያደርገው የጦርነት እቅድ ክለሳና ለወደፊቱ የተዋጊ ሰራዊት እጥረት እንዳይገጥመው በቂ ድጋፍ የሚያደርጉ መስለው ታይተዋል። የመምህራንን አስከፊ የኑሮ ሁኔታ አስመልክቶ በፓርላማ ጥያቄ የቀረበላቸው የኢዜማው መሪ ብርሃኑ ነጋ ለመምህራን የምገባ ፕሮግራም እናዘጋጃለን ሲሉ የተሳለቁት መቼም የሚረሳ አይሆንም። መምህራን እንደ እስረኛና በስደተኛ መጠለያ ካምፕ እንደሚኖር ስደተኛ ምሳ ሰዓት ላይ የአለሙኒየም ሳህን ተሸክመው ተሰልፈው ማየት አሰባችሁት። የመምህራኑ ጥያቄ በጎላ የተቀላቀለ ሩዝ ወይም ምስር ወጥ ሳይሆን የሙያ ነጻነት፣ ተገቢው ደሞዝና ጥቅማጥቅም እንዲጠበቅላቸው ነው። ሆኖም የመምህራኑን መሰረታዊ ጥያቄዎች ወደ ጎን በማለት በመጪው ትውልድ ቀራጮች ላይ ተዘባበቱባቸው። ከኦሮሚያ ክልል በስተቀር በቀሪዎቹ ክልሎች የመምህራን ደሞዝ በአግባቡ አልተከፈላቸውም። ለዚህ ደግሞ የሚቀርቡት ምክንያቶች ለብልጽግና ቢሮ ግንባታ ለጦርነትና ለመሳሰሉት ምክንያቶች ሲባል ደሞዛችሁ ተቋርጧል የሚል ምላሽ ነው የተሰጣቸው። የመምህራን ቁጥር ከሌላው የመንግስት ሰራተኛ ቁጥር በእጅጉ የበለጠ ነው። ይህ ዘርፍ ከአገሪቱ ዜጎች ውስጥ 75 በመቶውን የሚሸፍን ነው። ተማሪ፣ መምህራንና ወላጆች የሶስቱ ጥምረት ባንድ ላይ የትምህርቱ ዘርፍ ቀጥተኛና ተዘዋዋሪ ተዋንያን ይባላሉ። ስለዚህ የመምህራን ጥያቄ ማለት ከአንድ ሚሊዮን የማይበልጡ አስተማሪዎች የሚያነሱት ጥያቄ ብቻ ሳይሆን በአስር ሚሊዮኖች የሚቆጠሩ ተማሪዎችና ወላጆች የሚያነሱት ጥያቄ ጭምር ነው። ይህም ማለት በትንሹ የዘጠና ሚሊዮን ሕዝብ ጥያቄ ነው ብለን መውሰድ እንችላለን። ይህ መሰረታዊ የመምህራን ጥያቄ ከቀን ወደ ቀን እየገፋ መጥቷል። እንደ ለማጅ አሽከርካሪ ካገኘው ጋር የሚጋጨው የብልጽግናው አገዛዝ ለምን መምህራንን ብቻ ሌላውንም ዘርፍ ላበሳጨው እንጂ ብሎ የተነሳ ነው የሚመስለው። የውዲድ ብልጽግና አገዛዝ በብሔር በሃይማኖት በክልል በዞንና በወረዳ ተጣልቶ አልበቀው ብሎ በሙያ ዘርፍም ተናክሶና አናክሶ አሁን ላይ በግለሰብ ደረጃ እንደ ፖሊዮ ከታቢ ቤት ለቤት እየዞረ ኑ ግጠሙኝ ማለት ነው የቀረው ይህ አገዛ ዝ በመምህራን ላይ ታሪክ ይቅር የማይለው ወንጀል እንደፈጸመው ሁሉ በጤና ባለሙያዎች ላይም ተመሳሳዩን ወንጀል ፈጽሞባቸዋል። ይህ መገፋት፣ መጨቆንና መገለል ያስከፋቸው የጤና ባለሙያዎች ማህበር ፈጥረው መቃወም ከጀመሩ ውለው አድረዋል። ይህ ተቃውሟቸው አሁን መልኩንና አድማሱን እያሰፋ መምጣቱ የሚኒሊክ ቤተመንግስት ሰዎችን በመጠኑም ቢሆን አስጨንቋቸዋል። አንድ የፓርላማ አባል በቅርቡ ባቀረቡት ጥያቄ የመንግስት ሠራተኛው የምሳ ሰዓቱን በቤተ እምነቶች እያሳለፈ ነው ማለታቸው አይዘነጋም። እንደ ፖለቲካ ተንታኞች አስተያየት በዚህ ደረጃ የከፋ የኑሮ ውድነት ላይ የወደቀው የኢትዮጵያ ሕዝብ በአገዛዙ ላይ ለመነሳት ሁለት ነገሮች ብቻ ይጠብቃል። የፖለቲካ ትንታኞች አስተያየታቸውን ሲሰጡ የገጠሩን የትጥቅ ትግል ከከተማው ሰላማዊ ትግል ጋር የሚያስተሳስር ኃይልና የተደራጀ የከተማ ትግልን በታማኝነት መምራት የሚችል አታጋይ ድርጅት ከተገኘ መምህራንና የጤና ባለሙያዎች ብቻ ሳይሆኑ ሁሉም የከተማው ሕዝብ አገዛዙን ለመታገል ዝግጁ ነው ብለዋል። የመምህራን አመፅ እንደሚነሳ አስቀድሞ ግምገማ ያደረገው የሁድድ ብልጽግና አገዛዝ አዲስ አበባ ውስጥ ከሚገኙ ትምህርት ቤቶች የሁሉንም ሙሉ በሙሉ በሚያስብል መልኩ ርዕሳነ መምህራንንና ሱፐርቫይዘሮችን በታማኝ ካድሮቹና ስርዓቱ የኔ ነው ብለው በሚያምኑ የብሔር ተጋሪዎቹ እንዲያዝ አደረገም። ይህም ማለት በትምህርት ተቋማት የሚነሳን የተቃውሞ ሰልፍና አድማ በቀላሉ ማክሸፍ እንዲቻል በማሰብ ነው ብልጽግና ይህን ያደረገው። በዚህ ላይ ደግሞ ለተወሰኑት መምህራን የመኖሪያ ቤት ድጋፍ በመስጠት የተቀናጀ ትግል እንዳይነሳበት የተጠቀመው ስልት ይታወቃል። ሆኖም ይህ ስልት በአገዛዙ ላይ የሚነሳውን ተቃውሞና አመፅ ለማስቀረት እንደማይችል የሚናገሩት ምሁራኑ፣ የተማረውን ኃይል በመብቱ ሊያገኘው በሚችለው ጥቅማጥቅም በስጦታ እንዳገኘ አድርገህ ልታታልለው አትችልም። የመምህራኑ ተቃውሞ የታፈነው መምህራን በጥቅማጥቅም ስለተያዙ ሳይሆን ታግሎ የሚያታግል ታማኝ የፖለቲካ ድርጅት በመጥፋቱ ነው። እንደ ፖለቲካ ተንታኞች ገለጻ አገዛዙ ከመምህራኑ በተጨማሪም በሀኪሞች ላይ ተመሳሳዩን በደል ማድረሱ በራሱ ላይ እንዳነጣጠረ ይቆጠራል ብለዋል። ምሁር ለተቃውሞ ቶሎ አይነሳም። እቅዴ ባይሳካ ተለዋጭ እቅድ አለኝ ወይስ የጦስ ዶሮ ሁኜ ነው የምቀረው ብሎ ጠይቆ ዋስትና ካገኘ በኋላ ነው ወደ ትግል የሚገባው። ባለፉት ሰባት ዓመታትም የከተማ አመጽ ተጠናክሮ ያልቀጠለው በምሁራኑ ዝምታ ወይም ብልጽግና ለከተማው ሕዝብ ምቹ ስለሆነ አይደለም። ከተቃውሞና ከአመጹ በኋላስ የሚለው መሰረታዊ ጥያቄ መልስ ባለማግኘቱ ነው ሲሉ ተንታኞች ተናግረዋል። ይህንንም ቢሆን አስቀድሞ የተረዳውና የስልጣን ፖለቲካን እንደ ክትባት በአግባቡ የወሰደው የብልጽግናው አገዛዝ የተቃዋሚ ፓርቲ መሪዎችን የስልጣን ትርፍራፊ ሰጥቶ ከትግል ሜዳ አራቃቸው። የማኅበራትና የፌዴሬሽን መሪዎችን ደግሞ ጥሩ የሆነ የጥቅማ ጥቅም ካዝና ውስጥ እጃቸውን እንዲያስገቡ አደረገ። በአፉ አጥንት የያዘ ውሻ አይጮህም በሚለው ብሂል መሰረት የብልጽግናን የስልጣንና የኢኮኖሚ ጥቅም የቀመሱ ግለሰቦችና ድርጅቶች ደግሞ በተበዳዮች ቁስል ላይ እንጨት እየሰደዱ ይሳለቃሉ እንጂ ለህመሙ መፍትሄ ለመስጠት ተባባሪ አይሆኑም። በቅርቡ በአዲስ አበባ የተቃውሞ ንቅናቄ ይነሳብኛል ብሎ በመስጋት በማኅበራትና በፓርቲ ፖለቲካ ውስጥ ንቁ ተሳትፎ የሚያደርጉ የመዲናዋን ወጣቶች አፍኖ የሰወረውም ከዚህ ስጋት የተነሳ መሆኑን ምሁራኑ ይናገራሉ። በአዲስ አበባ ብቻ ሳይሆን በየትኛውም የኢትዮጵያ አካባቢዎች የወጣቶችና የከተማ ነዋሪዎች ማህበራት እንዲፈጥሩ ብልጽግና በፍጹም አይፈልግም። ወጣቶች እንኳን ማህበር ፈጥረው ይቅርና በቡድን ሰብሰብ ብለው ሻይ ሲጠጡ እንኳን ተሰብስበው እያሙኝ ነው ብሎ ይጨንቀዋል። የሐኪሞች ተከታታይነት ያለው የተቃውሞ ዘመቻና የማህበራዊ ሚዲያ ንቅናቄ አገዛዙን በእጅጉ አስጨንቆታል። የቤተመንግስቱ ዙፋን ለመጀመሪያ ጊዜ መነቅነቅም ጀምሯል። ይህ ተጠባቂ ህዝባዊ ቁጣ በመምህራን ተራዛሚ ጥያቄዎች መልስ ማጣት ሳያችሁ ደስ አላላችሁኝም ብሎ ቀልቡ የጠላውን የከተማ ወጣት ሁሉ በማሰር እና ማለቂያ በሌለው ተራዛሚ ዘረፈጅ ጦርነት የሚጸና ዙፋን እንደማይኖር የሚናገሩት የፖለቲካ ተንታኞች የከተማ አመፅ ሱናሚ ሆኖ አገዛዙን ሊጠራርገው ከጫፍ የደረሰ ይመስላል ከዚህ በፊት በስሪላንካ እንደተፈጸመው በኬንያ ፓርላማውን መቆጣጠር በሚል ዘመቻ ተካሂዶ ውጤታማ እንደሆነው ሁሉ በኢትዮጵያም ተመሳሳዩ ህዝባዊ አመፅ አይቀሬ ይመስላል። ከ40 ዓመታት በላይ የጸናው የቀዳማዊ ኃይለ ሥላሴ ዙፋን በታክሲ ሹፌሮችና በገበሬዎች አመፅ ተንበርክኮ የሰለሞናዊ ዳይናስቲ ፍጻሜ ይሆናል ብሎ ማን ጠበቀም? የብልጽግናው አገዛዝ የሰባት ዓመት ዙፋኑ በመምህራንና በሐኪሞች ተቃውሞ ሊገረሰስ ከጫፍ የደረሰ መሆኑን በርካቶች የሚስማሙበት ሀቅ ነው። ይህን ስሜት አስቀድሞ የተረዳው የሁዴድ ብልጽግና አገዛዝ ከሚመጣው ክፉ ጊዜ ለመዳን ምን እናድርግ ብሎ ስብሰባ መቀመጡን ሰምተናል። በተለይም የሁለቱ ዘርፍ ተዋንያን የሚያነሱት ተቃውሞ መቋጫ የሌለው አመፅ እንደሚያቀጣጥልበት ተጨባጭ ስጋት ፈጥሮብኛል ሲል የብልጽግና አገዛዝ በሊቀመንበሩ በኩል ተናግሯል። ለዚህ ደግሞ ዋናውና ቁልፉ ምክንያት ቁጣ ያስነሱበት የሙያ መስኮች ከአገሪቱ 85 በመቶ የሚሆነውን የህዝብ ቁጥር የሚይዙ መሆናቸው ነው። ከዚህ በተጨማሪም የጸጥታ መዋቅሩ በኑሮ ውድነቱ የሚፈተን በመሆኑ ስርዓቱ ከሚከፍለኝ ደሞዝ ይልቅ ገዝቱ ያስታጠቀኝን መሳሪያ ይዤ ብጠፋ የተሻለ የኢኮኖሚ ተጠቃሚ ያደርገኛል ብሎ ማሰብ ጀምረዋል። እዚህ ላይ የሚነሱት ሁለት መሠረታዊ ነጥቦች ናቸው። አንደኛ አይቀሬውን የከተማ አመጽ ለመምራት የሚችል ታማኝ አታጋይ ኃይል እንዴት ይፈጠራል? ሁለተኛ ህዝባዊ ተቃውሞችና አመጾች በከተሞች የሚካሄዱ እንደመሆናቸው ከጦር መሳሪያ ይልቅ የሚዲያና የዲፕሎማሲ ድጋፍ የሚፈልጉ በመሆናቸው ይህን ለማድረግ የታመኑ የዲያስፖራ ማህበራት አሉ ወይ የሚሉት ናቸው። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሚያዝያ 14 ቀን የእኩለ ቀን መረጃችን ያሰናዳንላችሁ ልዩ የትንታኔ ዘገባ በዚህ ተጠናቋል። አብራችሁን ስለቆያችሁ ልባዊ ምስጋናችንን ይድረሳችሁ እያልን በዚሁ እንሰናበታችኋለን። ጤና ይስጥልን።